ችቦ ስፈልኛል እና ምንድን ነው እሱ፣ እዚ የምንዛሬ ጉዳይ አልገባቸውም። አሁንም በሪያል ይስጣት ነው የሚሉት። ኦሬዲ በሪያል በአሁኑ ምንዛሬ ነው የሰጣቸው። ይሄን ረገር እንዲረዱ እና ትናንትና አንድ ሚሊዮን የተባለው ነው ቆጠረው። በዛሬው ምንዛሬ እስከሰጠካት ድረስ በሪያል እንደሰጠካት ነው የሚቆጠረው። ኦሬዲ ባንክ ህጄ ነው፣ ጧት ባንክ ማታም አይቼው ነበር፣ ጧትን ባንክ ህጄ ነበር የተሻለውን ምንዛሬ በተሻለው በንግድ ባንክ ምንዛሬ የላኩት ረ የሚሻለው ዝቅተኛው የህብረት ነው፣ ከፍተኛው የንግድ ባንክ ነው። በከፍተኛው ነው የላኩት። ማየት ይቻላል። የዛሬ ምንዛሬ ማየት ይችላላችሁ። በዛ ነው ስለዚህ ዘጠኝ ሺን ተቀብላለች ማለት ነው። ግን ሰዎቹ የሚያስቡት ምንድን ነው? ትላንትና የምንዛሬ ስህተት ሰርተናል። እዚህ ምንዛሬ ስህተት ነበርና እኔ ነኝ የተሳሳትኩት ትናንትና ነው። አዎ፣ እና እሱን አልገባቸውም ሰዎች። እሷን ይዘው ምናልባት በመሀል የወጡ ሰዎች ስለሚኖሩ እሷን ሰምተው ነው አምስት መቶ ሺህ ነው ነው አንድ ሚሊዮን ነው እንዴት ምናምን ሲሉ ነበር። በዛ ምክንያት ዘጠኝ ሺህ አሁን ባለክበት ላስረዳ እንደ ይሄንን ትናንትና ከወጣክ በኋላ ስለሆነ ኮመንታተሮችና ሪም ጎልድ ነግረውኝ ያስረዳሁት። እኔ ትናንትና አንድ ሚሊዮን ብር ስል የነበረው ጋይስ 23 ሺህ 600 ሙሉ የተሰበሰበላት ብርን ነው። አንድ ሚሊዮን 18 ምናምን ስል የነበረው ስለዚህ ከ23 ሺህ ስድስት መቶ ድርሃም ላይ ሪያል ላይ ሶሪ፣ የሳውዲ ሪያል ላይ የቀረው አይ መንጋ የቀረው ዘጠኝ ሺ ሪያል ነበረ ራይት። ስለዚህ ዘጠኝ ሺ ሪያል ሲመነዘር እሱ በብላክ ወንጀል ነው። በብላክ አልሰጥም እኔ፣ በባንክ ነው መሰጠው ብሏል። ስለዚህ በባንክ ሲመነዘር ዛሬ ባለው ምንዛሬ እንጂ የዛሬ አራት ዓመት ባለው ምንዛሬ አይደለም የሰጣት። ቴንኪው በጣም ቴንኪው። በዛሬ ዓመቱ ሳይሆን የሰጥነው በዛሬ አራት ዓመቱ ሳይሆን በዛሬው በዕለቱ በ26 በኦክቶበር 26 ባለው ምንዛሬ ጠዋት አራት ሰዓት ላይ ብርዋን አስገብቼ ወዲያውኑ ደረሰኝ ወደ አንቺ ያስገባዎች። አንዳንድ ሰዎች በብላክ ማርኬት መክፈል አለበት ሲለኝ ብላክ ማርኬት እኔ መክፈል አልችልም፣ ምክንያቱም ሕጋዊ ነጋዴ ነኝ፣ ንግድ ፍቃድ አለኝ፣ ቲን አለኝ፣ ሕግን ጠንቅቄ ማከብር ሰው ነኝ። በዛ ማድረግ ስለማልችል ነገ ሲገባ አካውንቷ ላይ ሰው ቢጠይቅኝ አንድ መንግሥት አካል ቢጠይቅኝ ይሄ ነበር ከየት ምትን ያስገባው ሲለኝ ከየት ነው የማመጣው ስለዚህ ምን ጫለኝ ከራሴ ይላኩት እንደዛ መሆን ስላለበት፣ እሱም ቢረዱ ትክክል ያ። ስለዚህ በኢትዮጵያ 9000 ሪያል በአሁኑ ሰዓት በባንክ በዛሬ ባለው ምንዛሬ 359 ሺህ ምናምን ነበር የሚመጣው። አይመኒታ 360 ሺህ ብር አስገብቶ በአካውንቱ አስገብቶ ደረሰኝ ለእኔ ልጓል እኔም ቪዲዮ ሰርቻለሁ በቃሌ መሰረት። እንዲሁም ደረሰኙ በአይናችን ካላየን አናምንም ማስገባቱን በአይናችን ማየት እንፈልጋለን የምትሉ ካላችሁ፣ ቴሌግራም ላይ አስቀምጫሉ። ቴሌግራም ሊንኩ ባዮዬ ላይ አለላችሁ። ምክንያቱም ቲክቶክ ላይ ደረሰኝ ብለጥፍ ፐርሰናል ኢንፎርሜሽን ብሎ ይዘጋብኛል። ት ዘ ሪዝን ቴንክዩ። ይቅርታ፣ ኦክቶበር 21 ቅድም 26 ነው ያልኩት ኦክቶበር 21። የቀን ስህተትም ታርማላችሁ።